ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ባላችሁ በሰላማችሁ በስትበለኝ ምን አለ በሰብስክራይብ ታደርጉኝ። ግን ሰብስክራይብ አድርጉኝ። ዶጄ 9000 ያስገቡኝ ትንሽ ነው ይቀራን እና እንዴት ናችሁ? ሁላችሁም ሰላም ብያለሁኝ። እንግዲህ ዛሬ አብርሸ ማለት ነው ዘፈ ለሩታ ጋብዛታል ማለት ነው። እንግዲህ አባት መከታ አይደለ? ትላንትና እንግዲህ ሩታ እንዳያችሁ ነው ፈገግ ዝልዩት

ያው ስለታረቃችሁ ልበላችሁ እውነት ለመናገር ድራማ ስላለቀ ደስ ብሎኛል ማለት ነው። ድራማ ማለቁ ደስ ብሎኛል ስለታረቃችሁ። በእርግጥ እኔ ያው ስራችሁን ብጠላው እኔ ወዳችኋለሁኝ። እንግዲህ ታርቋል ይመስለኛል። እንግዲህ በቲክቶክ ዛሬ ደስተኛ ሆኖ ሆኖ የመጣ ማለት ነው። ለዛም ይበላ ምን ነበር ያስም በጌታ ሰሜ ራስቻሎቼ እኔ ፎይክ ማለት ነው በአረብኛ